ሰላም፣ ጤና ይስጥልኝ የዶክተር ዮናስ ቤተሰቦች፣ እንደምናላችሁ። ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሀሳብ ተገናኘን። በዛሬ ፕሮግራሜ ምነግራችሁ ስለ ጸጉር እድገት ይሆናል። በተለይ ከዚህ ከጸጉር እድገት ጋር ተያይዞ በጣም ተደጋጋሚ የምጠይቁኝ ጥያቄዎች አሉ። ጸጉሬ እየሳሳ ነው፣ ጸጉሬ በጣም ይሰባበራል፣ ጸጉሬ እየሸሸ ነው፣ ጸጉሬ ያላድጋለኝ ምን ላድርግ የሚሉ እንደዚህ አይነት ከጸጉር እድገት ከጸጉር መሳሳት፣ መሸሽ፣ መሰባበር ጋር ተያይዞ በጣም ተደጋጋሚ ጥያቄ የምጠይቁኝ አላችሁ። ስለዚህ ዛሬ በተለይ በጣም ጸጉራችሁን እንዲያድግ ይሄ የሸሸ ጸጉር እንዲመለስላችሁ በአጠቃላይ ለጸጉር እድገት ምን ማድረግ እንዳለባችሁ ነግራችኋለሁ። ለምንድን ነው ጸጉር የሚሰባበረው፣ የሚረግፈው፣ የሚሳሳው፣ የምን ችግር ነው? እነዚህን ነገሮች ሁሉ ከጸጉር ጋር አያይዘን እናያለን ማለት ነው። አብራችሁኝ ቆዩ። ዶክተር ዮናስ ነኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ይህን መረጃም ላይክ፣ ሸር አድርጋችሁ ደግሞ ሌሎችም ጋር እንዲደርስና ግንዛቤው እንዲኖራቸው እንድታደርጉ በክብር እየጠየኩ በቀጥታ ወደ ሀሳባችን እንግባ እንግዲህ ስለ ጸጉር እድገት ስናወራ ከፀጉር ጋር ተያይዘው ያሉ ችግሮችንም ስናነሳ በዋናነት የጸጉር እድገት ሂደቶችን ማወቅ ያስፈልጋል። አሁን ጸጉር ሶስት የእድገት ሂደቶች አሉት። እነዚህ አናጅን ካታጅን እና ቴሎጅን የምንላቸው የጸጉር እድገት ሂደቶች አሉ። እነዚህ ምንድን ናቸው የሚለውን በአጭሩ ስነግራችሁ አሁን አናጅን የምንለው ይሄ ጸጉር ማደግ የሚጀመርበት የመጀመሪያ ወቅት ነው። አናጅን የምንለው ይሄ በዚህ ጊዜ እንግዲህ በአንድ አመት ውስጥ እስከ አስራ አምስት ሴንቲሜትር ጸጉራችሁ ሊያድግ ይችላል። ይሄ በአመት ውስጥ ነው። በወር እስከ አንድ ነጥብ ሁለት አምስት ሴንቲሜትር ድረስ ጸጉራችሁ ሊያድግ ይችላል። ይሄ ሂደት ታዲያ በዋናነት ብዙ ጊዜ ከሶስት አመት እስከ አምስት አመት አንድ ሰው ላይ የዚህ የጸጉር እድገት ሂደት ይቀጥላል። ይሄ በዋናነት አናጅን የምንለው የመጀመሪያው ፌዝ ነው። ታዲያ እዚህ ጋር በደንብ ማወቅ ያለባቸው ነገሮች ምንድናቸው? በዚህ አሁን ጸጉር በሚያድግበት ወቅት ላይ የእናንተ ጸጉር ግን በጤናማ መንገድ ላያድግ ይችላል። ይሄ ለምንድነው? እድገቱ እንዲቀንስ የሚያደርጉ በርካታ ምክንያቶች አሉ። ለምሳሌ ጤናማ አመጋገብ የማትከተሉ ከሆነ፣ ከፍተኛ ስትረስ ጭንቀት ካለባችሁ፣ በቂ እንቅልፍ የማታገኙ ከሆነ እንደዚህ አሁን የምናነሳቸው ከዚህ ከአኗኗር ከአመጋገብ ጋር ተያይዘው ያሉ ችግሮች ይኖራሉ። እንደዚህ አይነት ችግሮች ሲኖር ጸጉራችሁ አናጅን ወይንም ይሄ ጤናማ የጸጉር እድገት ጊዜ ላይ ሆኖ ነገር ግን ላያድግ ይችላል። ስለዚህ ይሄን በመጀመሪያ ማወቅ አለባችሁ። ሌላኛው ካታጅን የምንለው ማደግ አቁም። መነቃቀል የሚጀምርበት ጊዜ አለ። ይሄ በተፈጥሮ ሁለተኛው ፌዝ ላይ ነው። የመጀመሪያው አሁን ቀጥታ የሚያድግበት ጊዜ ነው። ይሄ ካታጅን ላይ ሲሆን እንግዲህ ማደጉን ያቆምና መነቃቀል ይጀምራል። ይሄ ብዙ ጊዜ ከሁለት እስከ ሶስት ሳምንት ነው ጤናማ በሆነ መንገድ የሚቆየው ይሄ አዳዲስ የጸጉር ቀዳዳዎች የሚፈጠሩበት ወቅት ነው። የመጀመሪያዎቹ ፌዚ ያበቁ እና ሁለተኛ አዳዲስ ቀዳዳዎች የሚፈጠሩበት ከሁለት እስከ ሶስት ሳምንት የመቆየት ሂደት ይኖረዋል። ሶስተኛው ቴሎጅን የምንለው ጸጉር ማደግ የሚያቆምበት ወቅት አለ። ይሄ ብዙ ጊዜ ሶስት ወር ሊቀጥል ይችላል። ለሶስት ወር ጸጉራችሁ የማያድግበት ጊዜ ይኖራል። ይሄ ሶስተኛው ፌዝ እንለዋለን። ይሄ ከጸጉር እድገት እስከ ጸጉር እድገት መቆም ደረጃ ድረስ ያለው ሶስት ፌዞች ማወቅ ያስፈልጋል። ታዲያ ጸጉር ለምንድን ነው እንደዚህ አይነት ችግር የሚፈጠረው ወይንም ደግሞ መሰባበር፣ መሳሳት፣ መሸሽ እንደዚህ አይነት ነገር የሚፈጠረው? ቅድም ያልኳችሁ ከዚህ ከአመጋገብ፣ ከስትረስ፣ ከእንቅልፍ ጦት ከአኗኗር ጋር ተያይዘው የሚነሱ ነገሮች አሉ። ለዚህ የሚረዷችሁን ነገሮች ልንገራችሁ። በተለይ ጸጉራችሁን ለማሳደግ በጣም ጤናማ እድገት ይዞ ጸጉራችሁ እንዲያድግ ምን ማድረግ ማድረግ አለባችሁ የሚለውን እንመልከት። በአንደኛ ደረጃ ጤናማ አመጋገብ መከተል ነው። እንግዲህ ጤናማ አመጋገብ ስንል ፕሮቲኖችን፣ ቫይታሚኖችን፣ ሚኔራሎችን እንደዚህ አይነት ይዘት ያላቸው ምግቦችን አመጋገባችሁ ስር ማካተት ማለት ነው። በተለይ በተለይ ደግሞ ይሄ የራስ ቅላችሁ ጤናማ እንዲሆን ያደርጋል። ለደም ቧንቧ ጤንነታችሁ ይረዳል። አሁን የተመጣጠነ አመጋገብ በምትመገቡበት ጊዜ ወደ ራስ ቅል በቂ ፈሳሽ ይደርሳል፣ በቂ ደም ይደርሳል፣ በቂ ንጥረ ነገር ይደርሳል። የራስ ቅላችሁ በአጠቃላይ እዚ አካባቢ ያሉ መስሎቻችሁ ጤናማ ይሆናሉ። ስለዚህ ጤናማ አመጋገብን መከተል አንደኛው በጤናማ መንገድ ፀጉራችሁ እንዲያድግ የምታደርጉበት መንገድ ነው። በነገራችን ላይ ስለ ምግብ ካወራው በዚሁ አንዳንድ የሚረዱ ምግቦችን ልንገራችሁ። ለምሳሌ ፍራፍሬዎች ለፀጉር እድገት በጣም ጠቃሚ ናቸው። ከዛ ባለፈ ቲማቲም ብትመገቡ መልካም ነው፣ እንደ እንጆሪ ያሉ፣ ጎመን፣ በአጠቃላይ እነዚህ አረንጓዴ ቅጠሎችን ብትመገቡ ለፀጉር እድገታችሁ እጅግ በጣም ይረዳችኋል። ሌላኛው ምስር ብትመገቡ መልካም ነው። ምስር በአይረን የበለጸገ ነው። አይረን ደግሞ ለጸጉር እድገት ከሚያስፈልጉ ነገሮች ውስጥ አንደኛው ነው። ስለዚህ ምስር በተለያየ መንገድ እያዘጋጃችሁ ብትመገቡ ለጸጉር እድገት ይረዳችኋል። ሌላኛው አሳ፣ በተለይ ኦሜጋ ስሪ ፋቲ አሲድ ቫይታሚን በከፍተኛ ሁኔታ ከአሳ ታገኛላችሁ። በተለይ በተለይ የሳልመን አሳ ብትመገቡ መልካም ነው። ሳልመን አሳ ኦሜጋ ስሪ እና ቫይታሚኖች በተለይ ከዚህ ከጸጉር እድገት ጋር ተያይዞ ትልቅ እገዛን የሚያደርጉ ኦሜጋ ስሪ ቫይታሚኖች በዚህ በሳልመን አሳ ውስጥ ስለሚገኙ እሱን ብትመገቡ በጤናማ መንገድ ጸጉራችሁን ማሳደግ ትችላላችሁ። ሌላኛው ለውዝ ነው የምናየው። እንግዲህ ለውዝ በተለይ በተለይ ቫይታሚኖች አሉት፣ ባዮቲን አለው፣ ሚኒራል አለው። እነዚህ ደግሞ ለጸጉር እድገት አስፈላጊ ናቸው። እንደዚሁ ለውዝ ብትመገቡ መልካም ነው። ነገር ግን ለውዝ ስትመገቡ ጥሬ ለውዝ ገዝታችሁ ቤታችሁ ቆልታችሁ ብትመገቡ እመክራለሁ። ይሄ የለውዝ ቅቤ እንደዚህ አይነት ነገር የታሸጉ ከፋብሪካ ፕሮሰስድ ሆነው የሚወጡ ምግቦች ላይ ብዙ ትኩረት ባታደርጉ መልካም ነው ማለት ነው። ሌላው ደግሞ ከዚህ ከምግብ ወጣ ስንር ለጸጉር እንክብካቤ አንዳንድ ነገሮችን ብታደርጉ፣ ለምሳሌ የራስ ቅልን ማሳጅ ማድረጉ በተለይ በተለይ የምታገኙ ከሆነ በኮኮናት ኦይል የራስ ቅላችሁን ማሳጅ ብታደርጉ ይሄ እንደዚህ አይነት ልምድ ቢኖራችሁ መልካም ነው። ይሄ በዋናነት የደም ዝውውራችሁን በከፍተኛ ሁኔታ ያስተካክላል። ቢያንስ ለአስር ለአስራ አምስት ደቂቃ የኮኮናት ኦይል እያደረጋችሁ የራስ ቅላችሁን ቀስ እያደረጋችሁ ማ ማሳጅ ብታደርጉ የደም ዝውውር ይስተካከላል። የራስ ቅል አካባቢ ያሉ ሴሎቻችሁ እንዲነቃቁ ያደርጋል። ይሄ ለፀጉር እድገታችሁ በከፍተኛ ሁኔታ ይረዳችኋል። ሌላው ደግሞ ጸጉር ስትታጠቡ አንዳንድ የምትሰሯቸው ስህተቶችን ልንገራችሁ። ለምሳሌ ጸጉር አብዝታችሁ መታጠብ፣ ይሄ በራሱ ስህተት ነው። አሁን አንዳንድ ጊዜ ስራችሁ አስገድዷችሁ ሊሆን ይችላል። በተለያየ መንገድ በቀን ውስጥ ሁለት የሶስት የጸጉርን መታጠብ፣ በየቀኑ ጸጉርን መታጠብ፣ እንደዚህ አይነት ነገሮች ጸጉራችሁን በከፍተኛ ሁኔታ ይጎዳሉ። ስለዚህ እንዲህ ደጋግማችሁ ጸጉር ባትታጠቡ መልካም ነው። ከዛ ውጭ ደግሞ ጸጉርን ለረጅ ረጅም ደቂቃ ማበጠር። ይሄ በተለይ ሴቶች ላይ ነው እንደዚህ አይነት ነገር የሚስተዋለው። አሁን ጸጉርን በጣም እየጎተታችሁ እየሳባችሁ፣ ለረጅም ደቂቃ ቁጭ ብላችሁ ጸጉርን መላግ ማበጠር፣ እንደዚህ አይነት ነገር የራስ ቅላችሁ እንዲጎዳ ያደርጋል። በተለይ በተለይ የራስ ቅል ቀዳዳ በከፍተኛ ሁኔታ እየጎተታችሁ ጸጉርን በምታበጥሩበት ጊዜ ይጎዳል። ይሄም የራሱ የሆነ ጫና ያሳድራል። ምንጊዜም ጸጉራችሁን በምታበጥሩበት ጊዜ ከአስር ደቂቃ በላይ ማበጠር የለባችሁም። ይሄ በደንብ መታወቅ አለበት። ሌላኛው ቅድም ያልኳችሁ ስትረስ ካለ መቀነስ ያስፈልጋል። ጭንቀት በከፍተኛ ሁኔታ ጤናቸውን ይጎዳል፤ ከነዛ አንዱ የጸጉር እድገት ላይ ጫና ያሳድራል። እንቅልፍ ብያችኋለሁ፣ በቂ እንቅልፍ፣ ከሰባት እስከ ስምንት ሰዓት የተጣራ እንቅልፍ መተኛት ይኖርባችኋል። ሌላው ደግሞ የቀይ ሽንኩርት ጁስን መጠቀም ትችላላችሁ። በነገራችን ላይ የቀይ ሽንኩርት ውሃ ለጸጉር እድገት በጣም ከፍተኛ አስተዋጽኦ ያደርጋል። እሱ ብቻ ሳይሆን ሮዝመሪ ወይንም የጥብስ ቅጠል እሱንም እንደዚሁ ብትጠቀሙ ከፀጉር እድገት ጋር ተያይዞ ይረዳችኋል። በቂ ፈሳሽ መውሰድ በተለይ በቀን ውስጥ እስከ ሁለት ሊትር እና ከዛ በላይ ውሃ መጠጣት፣ ይህም ለፀጉር እድገት ይረዳል። በአጠቃላይ ከዚህ ከአመጋገብ ከአኗኗር ጋር ተያይዞ እነዚሁን ነገሮች ብታስተካክሉ ለጸጉር እድገት ከፍተኛ አስተዋጽኦ ያደርጉላቸዋል ማለት ነው። ዶክተር ዮናስ ነበርኩ። ይህን ሀሳብ ላይክና ሼር እያደረጋችሁ ለሌሎችም አጋሯቸው። ለቤት አዲስ የሆናችሁም ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን ደግሞ ሌላ ጠቃሚና አስተማሪ ሀሳብ ይዤላችሁ ዳግም የምንገናኝ ይሆናል ማለት ነው። እስከዛው በያላችሁበት መልካም ጊዜ